ብዙ ጊዜ የዩቱብ ቻናሎችን አከፋፈት የሚሉ ቪዲዮዎችን አያለው። ግን አንድ ነገር ውስጥ የምንትንለኛል ማለት ብዙ ጊዜ የሚሰሩ ቪዲዮዎች እጅግ በጣም ውስብስብ የሆኑ የዩቱብ ቻናልን ለመክፈት እንኳን አዲስ ለሚከፍት ሰው እና ከፍቶ እየተጠቀመ ላሉ ሰው ራሱ ጌራ የሚያጋቡ የሚያወዛግቡ ቪዲዮዎችን አያለው። ቀለል ባለ መልኩ እንዴት የዩቱብ ቻናልን መክፈት ይቻላል፣ ዛሬ ወደ እናንተ የማደርሰው ፕሮግራም ነው። የዩቱብ ቻናልን ለመክፈት የሚያስፈልገው መሰረታዊ ነገር ምንድን ነው? አንደኛ ፍላጎት ሊኖረን ይገባል። ሁለተኛው ነገሩ ደግሞ ምንድን ነው? ኮንቴንት ምሰራ የምለውን ነገር ማሰብና፣ ሶስተኛው ነገሩ ምንድን ነው? ትንሽ ስልክ ብትኖረን ቢኖር ኮምፒውተርም አይጠላም። ግን ከትንሹ ለመጀመር ስልክ ቢኖረንም መጠቀም እንችላለን ማለት ነው አዲስ የዩቱብ ቻናልን እንዴት መክፈት ይቻላል? ከአዲሱ ከዩቱብ ህግ ጋር በማይጣረዝ መልኩ ለመክፈት የሚያስፈልጉ መሰረታዊ ነገሮች ምን ምንድን ናቸው? ከምንም በላይ የሚያስፈልገን አንድ ስልክ ነው። ቀለል ያለ ስልክና የዳታ አክሴስብሊቲ ወይም ኢንተርኔት አክሴስብሊቲ ያለበት ከተቻለን ዋይፋ ከለለም ዳታ በየጊዜው በየቀኑ ቢያንስ አንድ ቪዲዮ አፕሎድ ማድረግ የምንችልበትን እድል ማግኘት መቻል አለብን ማለት ነው። ምን እናድርግና እንክተት ያላችሁ እንደሆነ ወደ ፕሮግራሙ መጀመሪያ ስልካችንን እንከፍታለን። አብዛኛዎቻችን በስልክ እንደምንጠቀም ስለማስብ ነው። እኔ የሚጠቀሙ በስልክ ስለሆነ ማለት ነው። ስልካችንን ከፍተን ጉግል ክሮም የምትለዋን አፕሊኬሽን ክሊክ እናደርጋለን ወይም እንከፍታታለን። ከከፍታት በኋላ በሰርች ባሩ ላይ መፈለጊያ ቦታዋ ላይ ሌላ ምንም ሳያስፈልገን ሰርች ባሩ ላይ ደብሊው ደብሊው ደብሊው ዶት ዩቲዩብ ዶት ኮም ብለን እንጽፋለን ማለት ነው። ይህንን ብለን ከጻፍን በኋላ ምንድን ነው የምናደርገው? በመቀጠል በስተቀኝ በኩል ሶስት ነጠባቦች ይታያችኋል። እሷን ክሊክ አድርጓት ክሊክ ሲታደርጉ ወደ ታች ስትሄዱ ዴስክቶፕ ሳይት የምትለዋ ቦክስ ወይም ሳጥኗ አርሟት ወይም ክሊክ ሲታደርጓት ትታርማለች። እንደዛ ካደረጋችሁ ስልካችሁ ኮምፒውተር ላይ የሚመጡ ነገሮች በሙሉ እየመጡ ፕሮግራሞች እየመጡ በዛው ልክ መጠቀም ስለምትችሉ ነው ወደዛ የምትቀይሩት ማለት ነው። በመሆኑ ይህንን ሶርቱን ክሊክ ካደረጋችሁ በኋላ እና ወደ ዴስክቶፕ ስልካችሁን ከቀየራችሁ በኋላ የሚያስፈልገን ነገር ምንድን ነው? ቅድም ዩቱብ ደብሉ ደብሉ ዶት ዩቱብ ዶት ኮም ብለን ሰርች ሲናደርግ የዩቱብ ዌብሳይት ከስር ደብሉ ደብሉ ዶት ዩቱብ ዶት ኮም የሚችለዋን ጽሑፍ ያለችባት የመጣቸዋን ክሊክ ታደርጋላችሁ። ክሊክ ሲታደርጉ በስተቀኝ በኩል አሁንም በስተቀኝ በኩል የሰው ሥዕል ወይም የፎቶ የሚቀመጥበት አይነት ሥዕሏ ትታያቸዋለች እሷን አንድ ጊዜ ክሊክ እናደርጋታለን ማለት ነው። እሷን አንድ ጊዜ ክሊክ ስናደርግ ቀጥሎ የሚመጣልን ነገር ምንድን ነው? ቀጥሎ የሚመጣልን ነገር ቢኖር ምንድን ነው? ዩቱብ ፕሮፋይሏ ትመጣለች ማለት ነው። ዩቱብ ፕሮፋይሏ ያንን የፕሮፋይሏን ምልክት እነካለን። ከዛም በኋላ ክሬት ዩር አካውንት የሚችል ጽሁፍ ትመጣለች። ክሬት ዩር አካውንት የሚለው ክሊክ እናደርጋለን። ክሬት ዩር አካውንት የምትለዋ ነገር ክሊክ ሲናደርግ ቀጥሎ ሶስት እነዚህ የሚታዩቸው መሰረታዊ የሚሞሉ ነገሮች ናቸው። እነርሱን እንሞላለን። ከመጀመሪያው ፎቶ የቻናላችን ላይ ሊቀመጥ ሊታይ የምንፈልገው ፕሮፋይሉ ላይ ሊቀመጥ የምንፈልገውን ፎቶ እንመርጣለን ማለት ነው። ይህንን ፎቶ መርጠን ፎቶ ቦታዋን ክሊክ ሲናደርግ ወደ ጋላሪ ይወስደናል ወይም ቴክ ዩር ፎቶ ኦር ብልና ጋላሪ ያሳየናል። እኛ ቀድመን የተነሳ ነው ወይም እንዲሆንልን የምንፈልገውን የፕሮፋይል ፒክቸር ከጋላሪያችን ውስጥ እንመርጣለን ማለት ነው። ያንን ከመረጥን በኋላ ያንን ከመረጥን በኋላ ቀጥላ ያለው ኔም የሚላል ኔም የሚትለውን ቦታ ክሊክ በማድረግ የቻናላችን ስም የቻናላችን ስም እንዲሆን የምንፈልገውን ስም እንጽፋለን። ለምሳሌ ይህንን ተመልከቱት ኤዲ ቴክ ስፖርትስ ኤንድ ኒውስ አያችሁ፣ እንደዛው እንጽፋለን ማለት ነው። ይህንን ከጻፍን በኋላ ከታች ሀንድል የምትለዋለች ሀንድል ማለት ሌላ ነገር አደለም። ናክኔሙ ማለት ሲፈለግ፣ ሌሎች ሰርች ሲያደርጉ ሊያገኙን የሚችሉበት ስም ማለት ነው። ስለዚህ እኔ የፈለግከውን ማለት ትችላለህ። አንተ ሰርቼ ብል ነው ወይንም ሌሎች ሲፈልጉት ሊያገኙ ይችላሉ ብለህ የሚታስበውን ስሜ እዛ ጋር ማድረግ ትችላለህ ማለት ነው። ይህንን ስታበቃ መጨረሻ ላይ ምን የሚል ነገር ታገኘዋለህ ማለት ነው። በአረንጓዴ ከለር ወይንም በሰማያዊ ከለር፣ በሰማያዊ ከለር ክሬት ቻናል የምትላለች እሷን አንድ ጊዜ ክሊክ ታደርጋለህ። ክሊክ ስታደርግ ምን ሆነ ማለት ነው? ቻናሌ ደን ሆነ ማለት ነው። በእርግጥ ብዙ የሚሞሉ የካስተማይዜሽን ስራዎች አሉ። ባነር፣ የቻናላችን ባነር ስራውን ሊገልጽ የሚችል በአጭሩ ሌላ ነገር ሳያስፈልግ ዲስክሪፕሽን ውስጥ ወደ ቻናሉ ዲስክሪፕሽን ሳይሄድ አንድ ሰው ሊያገኝ የሚችለው ባነሬ ላይ ነው። የባነር ስራዎች ከሞኒታይዜሽን ጋር ተያይዘው የሚሰሩ እያንዳንዱ ሴቲንግ ላይ የሚስተካከሉ ነገሮች ይኖራሉ። ቬሪፊኬሽን ፎን ቬሪፊኬሽን አለው። እነዚያን ነዛን ነገሮች በሂደት ማስተካከል ይቻላል። ለዛሬ ዛሬ ግን ከ15 ደቂቃ ያልበለጡ ቪዲዮችን ፖስት ለማድረግ እንዲሁም ደግሞ የራሳችን ቻናል ፈጥረን ራን ለማድረግ እነዚህ አሁን እስካሁን ይሄድንባቸው ስቴፖች እጅግ በጣም ወሳኝና ቻናልን የዩቱብ ቻናልን እንድንፈጥር የሚረዱ ነገሮች ናቸው ማለት ነው። ስለዚህ ሁላችሁም ይህን ሲስተም በመጠቀም ይህንን ቪዲዮ እያያችሁ የራሳችሁን የዩቲዩብ ቻናል መፍጠር ትችላላችሁ ማለት ነው። ስለተከታተላችሁ ከልብ አመሰግናችኋለሁ። ቤተሰብ ለመሆን ሰብስክራይብ አድርጉ። መልካም ጊዜ ሆንላችሁ። ሌሎች ቪዲዮዎች እንዲሰሩላችሁ የምትፈልጉ ቪዲዮዎች ካሉ በኮመንት ቦክስ ላይ ያስቀምጡልን። ከልብ እናመሰግናለን። መልካም ቆይታ ማገኒው ንንኪ ለዶቲ which mean God is with us